የት አለህ ውድ የዩቲዩብ ቤተሰቦቻችን እንደምን ሰንብታችኋል? ዛሬ አዲስ ነገር ነው ይዤላችሁ የመጣሁት ከርዕሱ ወጣ ያለ። እስኪ ቪዲዮውን እዩትና እንደሚያምር ኮሜንታችሁን እስኪ አስቀምጡልኝና በዚህ ጉዳይ ላይ ሼር እያደረጋችኋቸው ይሄ አሁን እዚህ የተመሸጉት ክርስቲያኖቹ ነበሩ ማለት ኦኬ። አህመድ ግራይ ሲያባራቸው ስንት አመት ይሆናል? 16ኛው ክፍለ ዘመን ነው ነው ነው

ኦኬ፣ ነገር ዋሻ ነው እኮ በጣም ትልቅ እኮ ያው ነው አንድ ናቸው ምትሏቸው እነሱ ጋር ያደርጉት ነው ስብርት የሃይማኖት ጦርነት። ወደዚህ ምንድን ነው ያለው የሚኖር አውሬ ምናምን አለ። ይሄ በተፈጥሮ ነው። አዎ በጣም ትልቅ እኮ ነው። እዚህ ጋር የሆነ ነገር አለ። ትልቅ ነው እኮ አይጫለንማ አይጫለንማ እኮ ደግሞ የሚያስጠላው ስልኬ ጥራት የለውም። ማነች ማነች እቴጌ እዚህ ጋር አልጋቸው ነው አባት

ያው እነሱ ነው ተፈጥሮን ባይወንዱ ብለቱ ወርብሮ እኮ በቃ ገና አይጠበባቸው እራሱ ይሄን ማሰብ፣ እዚህ ውስጥ መኖር የሚገርም ተፈጥሮ፣ የሚገርም የሰው ልጅ ጥበቡ፣ እያየሁ ነዋ የሰው ልጅ ዋሻ ውስጥ መኖር ይቻላል አይደለም፣ የሚሰሩት የትም ቦታ መኖር እንደሚችል እስኪ እዛ ጋር ይሄ መጨረሻው

ማ እየፈረሰ ሰው ቢኖርበት የተሻለ ይወ አሁን እኮ በዚህ ቀጥለህ በቦርቦርም ትችላለህ ከዛ ያው እኔ

እና እዚህ ጋ አሁን እኔ ብገባ ጥቁር ነኝ ነጭ ሆናል። አይደለም በዚህ ነው ነው ሙገር የሚባል ሀገር እና አሁን መሄድ አይቻልም። የወጣ ሰው ግን የለም። በዚህ ከውሻዎች ሄዶ እሱን ወጣ እና ምንም አልገጠመውም። ብቻ ከሰው ጋር ያው ግን በዚህ ይፈልቃል። ከላይ የሚፈስ ወደ ፊት ወስደን ማን ነው እንደዚህ አድርጎ ያውቀው? ለነገሩ ሰማይን ያቆመ ጌታ